ሲቀመጥ ረጅም ሲቆም አጭር ሲቀመጥ ረጅም ሲቆም አጭር ሲቀመጥ

መሪ ትዝ በነፋት አደረገችኝ። ትጠያየቅን ነበረ መሪ እኮ። እናመሰግናለን። ሰላማችሁ ብዙ እስኪበል። ያው እንግዲህ ላይክ ሰብስክራይብ አድርጓት፣ እሷንም ይህችንም ጦይባንም ሁላቸውንም ሰብስክራይብ ላይክ አድርጓቸው ውሸር አድርጓቸው። አበረታቷቸው ማለት ነው። ወዶችዬ ዛሬ ያው በተረት መተና ነገ ደግሞ ባበደ ብራንክም ልንመጣ እንችላለን። ያው በሚያንቦጫጭቅ በጥፍ እየተባባለ ልንመጣ አይዲ ያለን ማለት ሰምታችኋል። ላይክ ሰብስክራይብ አድርጉ፣ ሼር አድርጉ፣ አበረታቷት። አሁን ሞኒታይዟን ስላነሳባት በተቻላችሁ አቅም ቢያንስ እንኳን ሰብስክራይቡን እንኳን ብትሆኑ